መጀመሪያ ላይ አሁንም መስተካከል ያለበት ብዬ ማስበው ለራስ ሰው የምትሰጠው ክሬዲት በጣም አነሳ ነው። ይህ ማለት በዳኝነቱ ላይ ወይ አቃቢ ህግነት ጥብቅና ብቻ ሳይሆን አንድ ሙስሊም ጋዜጠኛ ወይም ሙስሊም የቢሮ ውስጥ ላይ ካለ እኛ ጋር እኔ ስላልተማርኩ ወይ ደግሞ እኔ ልጅ ስላልሰራ የኔ ፋሚሊ ስላልሰራ የሆነ ቢሮ ላይ ምናያት ወይ ምናየው ሰው ክሬዲት የመስጠት ሁኔታችን በጣም አነሳ ነው። በተለይ አትችልም ተብሎ የሚታሰብበት ነገሮች አሉ። እያንዳንዱ ስራዎች የሆነ ጥሩ ጎን ይኖራቸዋል፣ መጥፎ ጎን ይኖራቸዋል እና ይሄ በጠባቃነት አለም ላይ ስናየው ወይ ደግሞ ከአንተ ሙያ አንጻር ያሉት ነገሮች ጠቀሜታቸው ምን ምን አለው? መጥፎ ጎን የሚባሉ ነገሮች ይኖሩታል። ሌግዚሪን ካሰብክ ወላሂ ጥብቅና ያስተላል ማለት ሀብታሙን ትችላለህ፣ ዘመናዊ መኪና፣ ጥሩ ቤቶች ሚት ትችላለህ። ግን ምትገነባው ሀብቶች ምትገነባው ወይም የምትይዘው ሌግዚሪ ሂደት ህይወቶች ባህል አላደለም ማለት ነገ ሟሽን የምታስብ ከሆነ ደግሞ አብዛኛው ቦታው ምንድነው እማውን ለመርዳት ይጠቅማል። በተለይ ሰላምን ካስቀደምት አንተም ትጠቀማለህ።